ችን ብፁዕ ጠቅላይ ዋና ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት፣ ክቡራን የዚህ ታሪካዊ ጉባኤ ተሳታፊዎች በቅድሚያ አጭር የሆነውን የሁለት ሺህ አስራ ሰባት ዓመተ ምሕረት የሥራ ሪፖርት እንዳቀርብ ስለተፈቀደልኝ ምስጋናዬን በማቅረብ የሚኒሶታና አካባቢው ሀገረ ስብከት የስራ ክንውንን እንደሚከተለው አቀርባለሁ። የሚኒሶታና አካባቢው ሀገረ ስብከት በስሩ 12 አጥቢያ አብያተ ክርስቲያናት ያሉት ሲሆን ለቤተ ክርስቲያን ተልእኮ መሳካት ለአብያተ ክርስቲያናት መስፋፋትና ለምዕመናን አንድነት መጠናከር ባለፈው ዓመት በእቅድ የተያዙና በያዝነው ዓመት ሊከናወኑ የሚጋባቸውን ሥራዎች ለመፈጸም በአገረ ስብከታችን ብፁዕ ሊቀ ጳጳስ ጸሎት በሳል አመራርና ትጋት ታግዘን በ2017 ዓ.ም የሥራ ዘመን ከተከናወኑ ተግባራት ለ44ተኛው አጠቃላይ ሰበካ መንፈሳዊ ዓለም አቀፍ መደበኛ ጉባኤ የቀረበ የሥራ ክንውን እንሆ። እንደሚታወቀው ሁሉ ሀገረ ስብከታችን ቀደም ባሉ ጊዜያት ከሌሎች አህጉረ ስብከት ጋር ተደርቦ ለረጅም ጊዜ የቆየና ራሱን ያልቻለ በመሆኑ ምንም ዓይነት የራሱ የሆነ መንበረ ጵጵስናም ሆነ ጽሕፈት ቤት አልነበረውም። ይሁን እንጂ በአገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ናትናኤልና በአገረ ስብከቱ አስተዳደር ልዩ ትኩረት የተሰጠውና ባለፈው ዓመት በዕቅድ ተይዞ ሲሰራበት የቆየው የመንበረ ጵጵስና ቤት ግዢ ሂደት በብፁዕነታቸው ብርቱ ጥረት ከ520 ሺህ ዶላር ወይም በኢትዮጵያ ከ80 ሚሊዮን ብር በላይ ግምቱ በፈጀ ወጪ ለሀገረ ስብከታችን መበረብስና ማረፊያና ጽህፈት ቤት መሰብሰቢያ የቤተ ክርስቲያኒቱ ንብረት የሆነ ቤት በሚኒሶታ ከተማ ለመግዛት ችለናል። ወደ ሀገረ ስብከታችንም ብፁዕ አባታችን አቡነ ናትናኤል ወደ ሀገረ ስብከታችን በተመደቡ በዚህ አጭር ጊዜ ውስጥ ይህ ታሪክ እውን እንዲሆንና ሀገር ስብከቱ ከኪራይ ቤት አውጥተው፣ በሀገረ አሜሪካ የቤት ባለቤት ይዞታ የደረጉትን ብፁዕ አባታችን አቡነ ናትናኤልን ጉብኝታቸውን እንዳይመሰግንልኝ በታላቅ አክብሮት እጠይቃለሁ። በሀገረ ስብከታችን መዋቅር ሥር የሚገኙ አጥቢያ አብያተ ክርስቲያናት ሁሉም ማለት በሚቻል መልኩ በሰግበካ ጉባኤ ተደራጅተው የሚገኙ ሲሆኑ ከአንዱ በስተቀር በየሳምንቱ ተገቢው አገልግሎት የሚሰጥባቸው ናቸው። ከመንፈሳዊው የቤተ መቅደስ አገልግሎት ባሻገር ሰንበት ትምህርት ቤት በማጠናከርና በተለይም ቀጣዩ ትውልድ ሃይማኖትና ታሪክ ተረካቢ እንዲሆን ሀገረ ስብከቱ ባለው ቁርጠኛ አቋም በተለያዩ ጊዜያት ሐዋርያዊ ጉዞን በማድረግ ብጹዕነታቸው ተገኝተው አባታዊ ቡራኬ በመስጠት የሰበካ ጉባኤ አደረጃጀትን በማጠናከር አብያተ ክርስቲያናት በቃለ ዓዋዲው መሰረት እንዲመሩ መመሪያ ሰጥተዋል። በሀገረ ስብከቱ በሚገኙ አብያተ ክርስቲያናት ስለ ሰላም አንድነትና ዕቅበተ እምነት ቀኖና ቤተ ክርስቲያንን አጠባበቅ የስብከተ ወንጌል አገልግሎት መስፋፋት የሰንበት ትምህርት ቤቶች እንዲጠናከሩ ለካህናትና፣ ለምእመናን፣ ለዲያቆናት፣ ለሰንበት ትምህርት ቤት ወጣቶች በየጊዜው ትምህርትና አባታዊ መመሪያም በመስጠት መጹእነታቸው ያላቸውን በጎ አስተዋጽኦ በቅንነትና በመንፈሳዊ ኃይል ሀገረ ስብከቱን እያጠናከሩ ይገኛሉ። መልካም አስተዳደርና ግጭት አፈታትን በተመለከተም በሀገረ ስብከቱ መንበረ ጵጵስና ዋና ከተማ ለሚገኙ ለአምስቱ አድባራት አስተዳዳሪዎችና ካህናት እንዲሁም ዲያቆናት በአንድነት በመሰብሰብ አርያ ክህነትን በመጠበቅ መኖር እንደሚገባ አባታዊ ምክርና መመሪያ ሰጥቷል። በዚህም መመሪያ መሠረት በአሁኑ ወቅት አብያተ ክርስቲያናቱ ሁሉ በሰላምና በፍቅር አገልግሎታቸውን እያከናወኑ ይገኛሉ። ሐዋርያዊ ጉዞ ባደረጉባቸው አጥቢያዎች በሀገረ አሜሪካ ተወልደው ላደጉ ትውልደ ኢትዮጵያውያን ደቀ መዛሙርት ሀያ ሶስት ለሚሆኑ የድቁና ማይረግግነት ሰጥተዋል። የመስቀል ደመራ በዓል በየከተማው በሚገኙ ሁሉ አብያተ ክርስቲያናት በአንድነት የተከበረ ሲሆን በተለይ የጥምቀት ባህል የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ነትናኤል በተገኙበት በሚኒያፖሊስ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ የቤተ ክርስቲያን ሥርዓት፣ ትውፊትን፣ ባህልን በሚገልጽ ለሌሎች አስተማሪ በሆነ መልኩ ማክበር እንደሚገባ በብፁህነታቸው በተሰጠው መመሪያ መሰረት በአማረና በደመቀ ሁኔታ ተከብሯል። በብፁዕነታቸው መሪነት በተደረገ ሐዋርያዊ ጉዞ በኮሌጅ ፊልድ ሚኔሶታ ሴንት ጆንስ ዩኒቨርሲቲ ውስጥ ተገኝተው በማይክሮፊልም የተዘጋጀ ጥንታዊ የብራና መጻሕፍትን በመጎብኘትና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ 8804 የብራና መጻሕፍት ካታሎግን አዘጋጅተው በማይክሮፊልም ለትውልድ እንዲተላለፍ ያደረጉት አካላት በማመስገን በዘይፉ የተሰማሩ ኢትዮጵያውያን ምሁራንን እንዲያስቀጥሉት አባታዊ ምክራቸውን ለግሰዋል። በሀገረ ስብከታችን ስር ባሉ አብያተ ክርስቲያናት የተለያዩ ሀገር ዜጋነት ላላቸው አዳዲስ አማንያን ከተለያዩ የእምነት ተቋማት ተመልሰው በራሳቸው ቋንቋ የቤተ ክርስቲያንን መሠረታዊ ትምህርት ለተማሩ ቁጥራቸው ከአስር በላይ ለሆኑ ኤ አማንያን የጥምቀት ልጅነትን በመስጠት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት እንዲሆኑ ለመጠበቅም በትምት ላይ ላሉትም የቤተክርስቲያን መሰረተ እምነት እንዲማሩ እየተማሩ እንዲገኙ አባታዊ መመሪያቸውን እየሰጡ ይገኛሉ። በቦታ ርቀት ምክንያት በአቅራቢያቸው ቤተ ክርስቲያን ባለመኖሩ ምክንያት መንፈሳዊ አገልግሎት ማግኘት ያልቻሉትን ምዕመናን ያቀረቡትን የቤተ ክርስቲያን ይተከልልን ጥያቄ ከሥርዓተ ቤተ ክርስቲያን አኳያ በጥልቀት በማየትና በመገምገም እንዲሁም እምነትን ከማስፋፋትና ምዕመናንን ከመጠበቅ አኳያ ያለውን ሚና በመመልከት የቅዱስ ሚካኤል ቤተ ክርስቲያን በሀገረ ስብከታችን እንዲመሰረት ተደርጓል። ይህም በሀገረ ስብከቱ ስር የሚገኙ አብያተ ክርስቲያናትን ቁጥር ወደ አስራ ሶስት ከፍ ያደረገው ሲሆን ተመላልሰው በመገኘት አባታዊ ቡራኬና መመሪያ ሰጥተው የደብሩንም ስም ደብረ ምሕረት ብለው ሰይመውታል። በሀገረ ስብከታችን የአጭር ጊዜ እቅድ መነሻነት ወቅቱ የሚጠይቀውን ትውልድ የማዳንና መንፈሳዊ ማኅበራዊ አገልግሎትን ማከናወን ዋነኛ ተግባራችን በማድረግ የራቁትን ለማቅረብ የጠፉትን ለመመለስ ያሉትንም በኦርቶዶክሳዊት ተዋሕዶ እምነታቸው እና በበጎ ሥነ ምግባር ለማነጽ እንዲቻል በሀገረ ስብከታችን የሰንበት ትምህርት ቤት ማደራጃ የሚመራ የወጣቶች አንድነት ሚኒሶታ ኦርቶዶክስ ተዋሕዶ ዩዝ ፌሎሺፕ በሀገረ ስብከታችን ከታችን ብፁዕ ሊቀ ጳጳስ መልካም ፈቃድና መመሪያ ሰጭነት በሚኒሶታ ሚኒያፖሊስ የተመሰረተ ሲሆን በተለያዩ ጊዜያት ጉባኤ በማድረግ የታየውን ትውልዱን የመታደግ አበራታች ተግባር በሀገረ ስብከቱ ስር ባሉ ሌሎችም ቦታዎች እንደ አካባቢው ነባራዊ ሁኔታ እየታየ ተግባራዊ እንዲሆን አባታዊ መመሪያቸውን ሰጥተዋል። በሚኒሶታ ሚኒያፖሊስ ከተማ ከሚገኙ አብያተ ክርስቲያናት መካከል ሁለቱ የደብረ ሰላም መድኃኔ ዓለምና የርዕሰ አድባራት ጸራሪያም ቅዱስ ሥላሴ አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዘትና ቅርጽ በጠበቀ ሁኔታ በሚያር ፖሊስ መሃል ከተማ ግዙፍ የሆነ ትልቅ ሕንፃ ቤተክርስቲያን በግምገምራት ላይ ይገኛሉ። ብጹዕነታቸውን በየጊዜው በመገኘት አባታዊ ምክራቸውን እየሰጡ እያበረታቱ ይገኛሉ። በአገር ስከታችን ከሚከናወኑ ከላይ ከተጠቀሱት መንፈሳዊና አስተዳዳራዊ ክንጉናኔዎች ባሻገር የአገር ስብከታችን ብጹሊቀ ጳጳስ ለቅዱስ ሲኖዶስ ጉባኤ ወደ ኢትዮጵያ በሚመጡበት ጊዜ የተጀገሩትን በመርዳትና ያዘኑትን በማጽናናት በሚያደርጉት አባታዊ በጎ ተግባር እንደ አምና ሁሉ ባለፈው የበጀት ዓመት ለደብረ ሊባኖስ ገዳም አበው መነኮሳት መናንያንና አርድእት መቶ ኩንታል ስንዴ፣ ለአዲስ ዓለም ርዕሰ አድባራት ደብረ ጽዮን ቅዱስ ማርያም የአብነት ተማሪዎች ሀምሳ ኩንታል ስንዴ በአጠቃላይ እግዚአብሔር ፈቃድ እግዚአብሔር ይፈቅድና ብንኖር በሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ናትናይ ጸሎት አባታዊ ቡራኬና የስራ ምዕራብ በመታገዝ በቀጣዩ ስራ ዘመን በርካታ ስራዎችን ለመስራትና ሀገረ ስብከቱን ለማሳደግ የቤተ ክርስቲያንን ተልእኮ በመፈጸምና በባዕድ ሀገር በስደት ለሚኖሩ ምዕመናን በመንፈሳዊና ማህበራዊ አገልግሎት ተደራሽ በመሆን ወጣቱን ትውልድ በሃይማኖት፣ በስነ ምግባር በማነጽ የሀገርና የቤተ ክርስቲያን ተረካቢ እንዲሆን በማስቻል እየገለጽን በ2017 ዓ.ም ሀገረ ስብከታችን ለማቋቋም በተካሄደው የሥራ እንቅስቃሴ ገቢ ላይ ከአምናው እጥፍ ከፍ በማድረግ 4000 ዶላር ለጠቅላይ ቤተ ክህነት ጽሕፈት ቤት በኢትዮጵያ ንግድ ባንክ አራት ኪሎ ቅርንጫፍ በባንኩ ቁጥር ባስገባ ነው፣ ሲልብ ብፁዕ አባታችን አቡነ ናትናኤል የሀገረ ስብከታችን ሊቀ ጳጳስ ለብፁዕ ወቅዱስ አባታችን ሊያስረክቡልን በታላቅ ትሕትና ጠይቃለሁ።